የሕዳሴ ግድብ ግንባታ ለስኬት እንዲበቃ ኢትዮጵያውያን በገንዘባቸው በጉልበታቸውና በእውቀታቸው ጭምር የላቀ አስተዋጽኦ አድርገዋል። ከ14 ዓመታት የግንባታ ሂደት በኋላ ሲጠናቀቅም በሁሉም የኢትዮጵያ አካባቢዎች ሕዝቡ ወደ አደባባይ በመውጣት ደስታውን ገልጿል። በሁሉም ክልሎችና የከተማ አስተዳደሮች ህዝቡ ደስታውን ወጥቶ ሲገልጽ፣ እንደ ሌሎች ሁሉ ለግድቡ ስኬት አስተዋጽኦ የነበረው የትግራይ ህዝብ ደስታውን ወጥቶ እንዳይገልጽ ለምን ተነፈገው? ከመቐለ ነዋሪዎች መካከል አቶ ገብረስላሴ ሃለፎምና አቶ አለማየሁ አብርሃ የግድቡ ግንባታ ተጠናቆ ለምረቃ በመብቃቱ መደሰታቸውን ተናግረዋል። በሁሉም ክልሎችና ከተሞች ዜጎች ደስታቸውን የገለጹ ቢሆንም በትግራይ ክልል ግን በአመራሮችና አስተባባሪዎች የልተኝነት ደስታችንን መግለጽ ባለመቻላችን አዝነናል ብለዋል። አቶ ገብረስላሴ እንደሚሉት የትግራይ ህዝብ የመንግስት ሰራተኛ፣ አርሶ አደር ቦንድ በመግዛት አስተዋጽኦ እያደረገ ግንባታው እስኪጠናቀቅ አስተዋጽኦ አድርጓል። እንደ ሌሎች አካባቢዎች ሁሉ በትግራይም ህዝብ ወጥቶ ደስታው መግለጽ ነበረበት። የህዳሴ ግድብ ግንባታ ተጠናቆ ለመረቃ በመብቃቱ ወጥተን ደስታችንን ልንገልጽ ይገባ ነበር። ሲመረቅ ከፍተኛ ደስታ ነው የተሰማን ያሉት ደግሞ አቶ አለማየሁ አብርሃ ናቸው። ከምህዝብ መጠን ከምወፈኡ ወደማ ከም ዜጋ መጠን ማለት ነው። የትግራይ ክልል ህዝብ አርሶ አደሩ፣ ምሁሩ፣ ሐኪሙ ይሁን ሁሉም በተለያዩ ቢሮዎች ለህዳሴ ግድብ ግንባታ አስተዋጽኦ አድርጓል። ቦንድ በመግዛት አስተዋጽኦ እያደረገ ግንባታው እስኪጠናቀቅ ድረስም አብሮ ነበር። የግድቡ ግንባታ ሲጠናቀቅ እንደ ሌሎች አካባቢዎች ሁሉ በትግራይም ህዝቡ ወጥቶ ደስታውን መግለጽ ነበረበት። ይህ የአመራር ክፍተት ነው። እንደማይ ተወጋይ እዚ ደማ ናይ ማራሓ ክፍተት እዩ ኩለይ ክልዓነ ብወገነይ ማለት እዩ ዳሴ ግድብ ላምራቃት ፅሕ ዘሎ ብመጀመርያ ደረጃ እቲ ሕብረተሰብና ኣብዚ ዘሎ መንግስት ሰራሕተኛ ኩሉ ማንም ሕብረተሰብ የሕዳሴ ግድብ ግንባታ ተጠናቆ ለምረቃ በመብቃቱ ወጥተን ደስታችንን ልንገልጽ ይገባ ነበር። ሲመረቅ ከፍተኛ ደስታ ነው የተሰማን። በመሆኑም ደስታችን መግለጽ እየፈለግን ነበር። አሁንም ግድቡ በመመረቁ ህዝቡን ተጠቃሚ ስለሚያደርግ የትግራይ ህዝብ ደስተኛ ነው ብዬ አምናለሁ። እንደ ሰማነው መስከረም 11 ህዝቡ ተነሳስቶ ድጋፉን ይገልጻል ተብሎ ነበር። ነገር ግን በመሪዎቻችን በኩል ትንሽ መቀዛቀዝ የታየ ነው። ህዝቡ ደስተውን እንዲገልጽ ሊያነሳሱት አልቻሉም ብዬ ነው መግለጽ የምፈልገው። ሌሎች የከተማዋ ነዋሪዎች አቶ ኃይለስላሴ በየነ፣ ኤፍሬም መውጫና ክንዳያ በርሄ የህዳሴ ግድብ ግንባታ በሁሉም ጥረትና ትብብር ለስኬት በመብቃቱ መደሰታቸውን ተናግረዋል። በህብረ ብሔራዊ አንድነት በትብብርና ጽናት በጋራ መስራት ከተቻለ የማይቻል ነገር የማይፈጸም ፕሮጀክት እንደሌለ በተግባር ያሳየንበት ነው ብለዋል። እርሳቸው እንደሚሉት በህዳሴ ግድብ ግንባታ ላይ ያሳየነውን ትብብር በማጠናከር ሌሎች ግዙፍ ሀገራዊ ፕሮጀክቶችን ለማሳካት መዘጋጀት ይኖርብናል። ምራቁ በመመረቁ ሁላችንም ተደስተናል። በትብብር ለስኬት ያበቃን ትልቅ የሀገር ሀብት ነው። በመሆኑም ደስታዊ ሁላችንም ሆነዋል። በሀገራችን የነበረው የኤሌክትሪክ ኃይል እጥረት በማቃለልም ትልቅ ትርጉም የሚያመጣ ፕሮጀክት ነው። በጣም ደስ ይላል። ለሌላው በቀጣይ ለሚሰራ ፕሮጀክት ለስኬት ለመብቃት ጥሩ ማሳያ ነው። የግድቡ ግንባታ መጠናቀቅ መላ ኢትዮጵያውያን ተጠቃሚ የሚያደርግ ነው። እንኳን ለስኬት በቃ በጣም ተደስተናል። የግድቡ ግንባታ ስኬት የኢትዮጵያ እድገትና ለውጥ ማሳያ ነው። በሀገር ኢኮኖሚ ላይ ትልቅ ለውጥና ማንሰራራት ያመጣል። በጣም ደስ ብሎኛል ግድቡ በመጠናቀቁ። በዚህ ጉዳይ ላይ ምላሽ ለማግኘት ኢዜአ የታላቁ ሕዳሴ ግድብ ማስተባበሪያ ፕሮጀክት የትግራይ ማስተባበሪያ ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ ሚካኤል መለስ በጉዳዩ ዙሪያ ቀርበው ማብራሪያ እንዲሰጡ ጥረት አድርጓል። ኃላፊውም የታ ታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅን ተከትሎ የትግራይ ህዝብ የደስታ መግለጫ በጊዜያዊ አስተዳደሩ የመንግስት ኮሚኒኬሽን ጽሕፈት ቤት በኩል በመሰጠቱ ከዚህ በላይ የምገልጸው ነገር የለኝም ሲሉ በስልክ ገልጸዋል። የገንዘቡ መጠን የታወቀ ነው። ስለዚህ ጉዳይ ከዚህ በፊት ያሉት ነገር የለም። ይህ ደግሞ አዲስ ነገር አይደለም። ምን ያደርግላቸዋል? ቪዲዮ ኢዚያ ዋይር ሰርቪስ ነው። ምን ያስፈልጋል? ቪዲዮ የህዝብ ግንኙነቱም ቢሆን እሺ አይላቸውም ራሳቸውንም ማስተባበሪያውንም ቃለ መጠይቅ አታደርጉላቸውም እንዴ? በቃ የክልሉ ጊዜያዊ አስተዳደር ኮሚኒኬሽን መግለጫ አውጥቷል። መግለጫውንም መስራት ነበረባችሁ።